በአሁኑ ወቅት ለጠላት የማይበገር ክንደ ብርቱ የመከላከያ ሰራዊት መገንባቱን የጦር ኃይሎች ጠቅላይ ኢታማዦርሹም ፊልድ ማርሻል ብርሃኑ ጁላ አስታወቁ። የምዕራብ እዝ 47ኛ ዓመት ምስረታ በዓል በነቀምቴ ስታዲየም ተከብሯል። ተጨማሪውን ከዘላለም አስፋው እንከታተል። ዘገባው የእዚያ ነው። የጦር ኃይሎች ጠቅላይ ታማዦር ሹም ፊልድ ማርሻል ብርሃኑ ጁላ የመከላከያ ሰራዊት የኢትዮጵያ ዘላቂ ሰላምን የማረጋገጥና የማጽናት ተልእኮውን እየተወጣ ይገኛል ብለዋል። በአሁኑ ወቅት ለጠላት የማይበገር ክንደ ብርቱ የመከላከያ ሰራዊት መገንባቱን ተናግረዋል። ባለፉት አመታት በተለያየ ጊዜ በአገር ላይ የተደቀኑ አደጋዎችን ለመቀልበስ የተሰጡትን ተልእኮዎች በድል መወጣቱንም ተናግረዋል። በኢትዮጵያዊነቱ የማይደራደር ለማንም ለምንም የማይበገር ክንደብርቱ ሰራዊት ገንብታለን። የዚህን አይነት ሰራዊት በመገንባቷም ባለፉት አመታት ተቃጣብንን ሀገር አፍራሽ ጥቃቶችን በአስተማማኝ መክተን የጠላቶቻችንን ህል አምክነናል። በአገሪቱ ዘላቂ ሰላም ሰፍኖ ልማት እንዳይረጋግጥ ለማድረግ የሚጥሩ ፀረ ሰላም ኃይሎች ላይ እርምጃ እየወሰደ መሆኑን ጠቁመው፣ በዚህም ዘላቂ ሰላም እየሰፈነ መሆኑን ተናግረዋል። ክንደ ብርቱ የሆነው የአገር መከላከያ ሰራዊት መስዋዕትነትን በመክፈል የጠላትን ሴራ በማክሸፍ ኢትዮጵያን እያጸና እንደሚገኝም ገልጸዋል። የምዕራብ እዝ መንግስትና የመከላከያ ሰራዊት የሚኮሩበት ጀግና እዝ መሆኑን ጠቅሰው፣ እዙ የኢትዮጵያ ጋሻ በመሆን አገሩን እየጠበቀ ይገኛል ብሏል። ከውስጥም ሆነ ከውጭ የሚቃጣ ማንኛውንም ጥቃት በመመከት አገርን እያኮራ ይገኛል ሲሉም ገልጸዋል። ሰራዊቱ በአሸባሪው ሸኔና በጽንፈኞች ላይ እርምጃ በመውሰድ ሰላምን እያረጋገጠ እንደሚገኝ ጠቅሰው ዘላቂ ሰላም እንዲሰፍንና የልማት ስራዎች እንዲፋጠኑ አሁንም ተግባሩን አጠናክሮ ቀጥሏል ነው ያሉት። ዛሬ ሰባተኛውን ዓመት የምስረታ በዓሉን እያከበረ የሚገኘው ምራብስ ሀገርን ለማጽናት ከፍተኛ ተጋድሎ ካደረጉና ተቋማችን ከሚመካባቸው እዞች አንዱ ነው። ሉዓላዊነታችንና ሰላማችንን በሰማይ ማስከበር በሚያስችል ደረጃ የዚህ ሥራዎችን በከፍተኛ ሁኔታ አጠናክረን እየሰራን እንገኛለን። እናንተም የእዙ አባላት በየደረጃችሁ የሚጠበቅባችሁን ብቃት፣ ጥንካሬ፣ ጽናትና ሁለገብ ዝግጅት ላይ በመረባረር ከነበረው ደረጃችን ወደ ላቀ ደረጃ የማድረግ የማደግ ብቃት ተሸጋገሩ ዘንድ ላሳስባችሁ እወዳለሁ። ምራብዝ በየትኛውም ቦታ በመንግስት የተሰጡትን ግዳጆች በጀግንነት እየተወጣ እንደሚገኝ የገለጹት ደግሞ የምዕራብ እዝ አዛዥ ሌተናል ጄኔራል መሰለ መሠረት ናቸው። እዙ በጽናት አገሩን እየጠበቀና የተሰጡትን ግዳጆች በጀግንነት እየፈጸመ መሆኑን ገልጸው የአገሪቱን ዳር ድንበር በመጠበቅና ሰላምን በማረጋገጥ ላይ እንደሚገኝ ተናግረዋል። በግዳጅ ቀጠናው የሚገኙ ህዝቦች ሰላማዊ ኑሮ እንዲኖሩ ያስቻለ

የኢትዮጵያ ጋሻ የሆነው ምራብዝ በየትኛውም ቦታ ህዝባዊ ባህሪን በመላበስ በየትኛው የልማት ስራዎች ላይ እየተሳተፈ እንደሚገኝ ጠቁመዋል። በመርሃ ግብሩ ላይ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ፣ የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጄኔራል አበባው ታደሰ፣ የምራብዝ አዛዥ ሌተናል ጄኔራል መሰለ መሰረት፣ ከፍተኛ ጄኔራል መኮንኖችና የተለያዩ ክልሎች የመንግስት የስራ ኃላፊዎች ተሳትፈዋል።